እንደዚህ ያስከፋሃል ብለን ደግሞ አስበን አይደለም ድንገት ስታይኝ ደስ ይልሃል ብዬ ነው አንተን ሰርፕራይዝ ለማድረግ ናደህብኛል እንደ አልናፈኩህም እንዴ ሀዋሳ ቆይቼ እኮ ነው የመጣሁት ስንት ቀን ነው ከአራት ቀን ከሶስት ቀን በኋላ የመጣሁት እኔ እኮ ሳልረዳ ቀርቼ አይደለም ግን እንደዚህ እንድትናደድ አስበን አይደለም ማለት ማወቅ ያለብህ ነገር እሱ ነው በሰአቱ ምን አይነት ስሜት ውስጥ እንዳስገባነህ አናቅም ያናድዳል ነገሩ በእርግጥ ልክ አልሰራንም ግን ደግሞ እንደዚህ እንድትሆን አይደለም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 የእውነት የእውነት ነው ምላቸው። በጣም ነው የሚያስከፋ ማለት በጣም ነው የሚያስከፋ ማለት የትላንትና ኮምንት ሲያስቡ ሰው ልጅ እንዴት እንደ ያሰበ እንደሆነ አሮ ነው ጥፋተኛ ናችሁ። ሃይሚ ብሩኬ ጥፋተኛ ናችሁ ሃይሚ እንዲ ማድረግ የለበሽም፣ ለምን እንዲህ ታደርጋለች ምናምኑ የምትሉ ሰዎች በጣም ነው የገረማችን፣ የእውነት ስነግራችሁ ማለት ነው። እዚህ ጋ ማለት ነው ፐራንክ ነው እነሱ ብሩኬ ተናዶ ስሜታዊ ይሆናል፣ እንዲህ ደነግጣል፣ እኛን ጥሎ ይሄዳሉ ብሎ አስቧል። በዛ ሰዓት እንዴ ብሩኬ እኮ እነሱ አጠገብ አልነበረም። ካሜራ እውነት ከመጀመሪያ እስከ መጨረሻ ካያችሁ ከሆነ ፍጽና ሃይሚ ትላንትና እሱ እኔ ድንገት የተጨቃጨቃችሁ ወይም ደግሞ ካወራ በኋላ ደንግጦ ከዛ እኔ ብቅ ስሎ ደግሞ ደስ ይላል ሰፕራይዝ እናደርጋለን ብሎ አድ እንዴት ተነጋግሮ እንትኑ ነው የጀመሩት ብሩኬን የጠሩት። እናንተ ደግሞ ልክ ሆን ብሎ ከቤት አስቦ አቅዶ ምናምን እናንተ ሳትሰሙ ከካሜራ ጀርባ አውርቶ ብሩኬን ለማጎዳት የመጡ እያስመሰላችሁ ነበረ። ኮሚኒቲ ላይ ሆነ ሲነግራችሁ በጣም ነው የምታሽቀብጡ። አንዳንድ ሰዎች ለምን እንደሆነ ያሩ ነው። እና ሀይሚና ፍጽ አስበው አይደለም ብሩኬ እንደዚህ እናደዳል እንዲህ ስሜታዊ ይሆናል እንዲህ ደነግጣል ብሎ ቢያስቡ ኖሮ አደርጉም። ገብታችኋል አይደለም። ይህም መረዳት አለብን። ማለት አንዳንድ ጊዜ ማለት ነው አንድ ነገር ብቻ ሳይሆን ከግራም ከጎንም ከፊትም ከጀርባም ነገሮች አስበን ብንወስነው ወይም ደግሞ ብንናገረው መልካም ነው ብዬ አስባለሁ እና ብሩኬ ደግሞ በጣም ነው የገረመኝ ማለት ሶከ ትላንትና ደብሮም ይሁን ምንም ሁን ምንም ሁን ቆየ እስከ ማታ ወይም ደግሞ በቃለል አደረ እንደዚ ደብሮ አደረ እንበለ ከዛ ናክቶ እስከዚህ ሰዓት ምሳሳት ራሱ እስኪ አልፍ ድረስ ምናምን መደበር አለበት እንዴ? እንዴ ምን ሆናል? ብራንክ እንዴ ፕራንክ ማለት እንግዲያስቡት፣ አስቡት፣ ሃይሚን ባለፈው ከሰው ጋር ጨፍረሻል ከሰው ጋር ጎርሰሻል ተብሎ ስንት ቀን አንድ ቀን ሙሉ ሆሎ አድሮ ምናምን እንደዛ ፕራንክ ሲያደርጋ እሷ ይሄን አይል አልኮረፈችም፣ እንዴ ምንሽ፣ ብሩኬ ማለት ማረም ነው ምላቸው። በጣም ነው እንትን ያለብኝ የተሰማኝ፣ በግሌ የተሰማኝ አይደለም እናገረው፣ እንዲህ መሆን አልነበረበትም። ሶከ ትላንትና ደንግጧል፣ ቪዲዮን አይተዋል። ፕራንክ እንደሆነ ተነጋግሮ አቅዶ ምናምን ማለት ተነጋግሮ እዛን ሰዓት ሰፕራስ እናድርግ፣ እኔ እንዲያደርጋለሁ አንተ እንደዚህ አውራ ተባብሎ ነው ይሄን ቪዲዮ ካየ በኋላ ወደ ራሱ መመለስ አለበት ነገሮችን ማርሳት አለበት ማርያም በጣም ነው አካበደ እንዴ አንዳንድ ጊዜ ደግሞ ማለት ነው የራሱን ብቻ ቀለል አድርጎ ሰው እንደዚህ ሲያደርጎ የሚያካበድ መልካም ነው ብዬ አላስብም ማርያምን ነው ምላችሁና በእርግጥ ፕራንኩ ይከብዳል ይከብዳል ይከብዳ ስላቸኋል አደለ ተዘረፈች ታሰረች ምናምን ወይም ደግሞ በቃ ከፖሊስ ነው ከቢሮ ነው ከምን ነው የተደወልልኝ፣ አለፍጽም በዛ ሰዓት እንግዲህ ግራ ገብቶ ይመስለኛል ፍራንኩ ማለት ነው። ይሄ ይሄ ሶኬ አስደነግጧል። ብሩክም እንደደነገጠ አይተናል። ነገር ግን እስከዚህ ሰዓት ድረስ እስከ ውሎ አድሮ ብዚ ሰዓት እስኪደርስ ድረስ ደብሮኛል፣ ቆርጦኛል፣ ፈልጦኛል፣ ብሩኬ እኔ ከአንተ ይሄን አልጠብቅም ማለት ነው። ምክንያቱን አብስተዋላ አበዛ ከምነግር በላይ ነው። አብዛ ምክንያቱ ማለት ዛሬ ደግሞ እናንተ ይሄን ነገር ከእናንተ እንደዚህ ጥሩ አልሰራችሁም፣ ጥሩ ስራ አልሰራችሁም ወይም ደግሞ የፃን ስራ ነው የሰራችሁ ብሎ የሳቂ እየተጫወተ ማምጣት ነበረበት። ትላንትና ደብሮ ስሜታዊ ሆኖ ሄዶ ዛሬም በዛ ስሜት ውስጥ ስታገኙ ሰው አይከብድም? ለስራ ነው እነሱ አስቦ አቅዶ አይደለም እሱን ለማጉዳት፣ እሱ ማለት እሱ እንዲጨናቅ እሱ እንዲያዝን ፈልጎ እንዳልሆነ ቪዲዮን አይቶ ከተረዳ በኋላ ነገሮችን መቶ ድብረሹ ነገሮችን ከውስጡ ማስወጣት በቃ እሷን አውርቶ ተጫውቶ ምናምን አደነ ብቻ። በእውነት በጣም ነው እንትን ያለ የሚገኝ ብሩኬ ማለት ነው። ፍጹም ደሞ በጣም ነው አዛዘነኝ ማርያም እንዴት እንደሚያወራው ምስኪ አንገቱን ቀና አደርግ ማርያምን ማለት በቃ ለ ብሩክ ደሞ ያከብራል ይሆን ይፈራ ይሆን አይ ዶ ቀና ብሎ ማለት የምታቀላሽውና አንቲ ጊዜ ደሞ ያዛዘነኝ ፎታ ማለት ነው። እንግዲህ በቃ ሀይሚ እንትን ካደረክላት፣ ይቅርታ ካደረክላት ይዘላት ይዘልክ ይዘላት በቃ ይሄ ምን ባለ ከዛ አንተ ፍጽተው አንተ ተው፣ እንደ ሕፃን ልጅ ያሳባን ያጻና ታስበ ምና መስሎ ደግሞ አሁንም ደነገጠ ፍጽ ደግሞ ማለት ነውና ይዘልክ በቃ ይዘልክ ይቅርታ ካደረገልሽ ይዘልሽ አላት። ይሄን ያበዋል ማለት እሱ ሪቦል ቁርስ አልበላ ምሳ አልበላ ምሳ ሰዓት ያለፈ ሰዓት ነው ተብሏል እንግዲህ እና በዚህ ስሜት ውስጥ ሆኖ ይዘልሽ እያለ ፍጼ ቀልድ ነው። አሰነ ነገራችን ላይ ሲቀልድ በጣም ነው የሚያስቀኝ። እና ምስኪን ሰው ነው ማርያምን። ማለት አይናገርም ሲናገረው ደግሞ ትንሽ ትንሽ ነው የምናገረው። እና ምስኪን ሰው ነው ማርያምን ፍጼ ማለት ፍሮክን ደግሞ ያከብሯል መሰለኝ ቀና ብሎ ማይም እኮ የኔ አባት እኔ በጣም ነው እንትን ብሩኬ ትንሽ አብስቷል አብስቷል። ስላችሁ ይህ ሁሉ ጭቅጭቅ አልነበርም። ሀይሚ እንዴነሽ ብሎ በሰላም መምጣት ነበረበት። የትላንትና አልፋል፣ በቃ ሶከ ኦረዲ አልፋል። ደግሞ ሲያስፈራራት ነበረ፣ በኢየሱስ በምን እንደሚመጣላት በላቅም። ማርያምን አይሚን በጣም ያስፈራራት ነው። ብቻ ወይኔ አታስፈራራኝ ብሩኬ በቃ ይቅርታ ካደረግኩልህ እንትን ምንድነው፣ ለመመለስ አትሞክረው ለመመለስ ስላችሁ እኔንም እንደዚህ እንድጨነቅ አታደርግኝ። በቃ ይዘልሽ ይዘልሽ እያለ ጥሩ ሀሳብ ነው ጥሩ ሀሳብ ነው። ይዘለኛለች ሳብ ዝጋ ማለት እኔናት ውጣ ነው የሚያስጎኝ ና። ግን አስፈራርተዋታል ብሩኬ ሀይሚን ማለት ነው። አዎ ታርቀዋል። ጎበዝ እንደዚህ ነው።

እንዴ ከቤቱ ቁጭ ካለበት ቦታ ጠርታ እንደዚህ ውስጥ የከተተችው ሀይሚ ናት። እንደሱ አይደለም አደለም ምን አርግ ነው ብላት እና ሀይሚን እንግዲህ ነ ያሉነው ብቻ ፈርታለች። በነገራችን ላይ በምን እንደሚመጣባት አይታወቅም። እንግዲህ የምር በጣም ነው የሚያስፈራ በነገራችን ላይ ማለት ነው። ብሩኬ ደግሞ ታቃላቸው። ብሩኬ እንዲከፋ አትፈልገውም፣ እንዲጨነቅ አትፈልገውም፣ እንዲናደድ አትፈልገውም፣ እንዲያኮርፋት አትፈልገውም። በቃ ሁሌ ደስተኛ እንዲሆን፣ ሁሌ እየሳቀ እንድታገኝ ነው የምትፈልገው ሀይሚ ማለት ነው። ሁሌ እሱ ደግሞ እሱ ሲጨነቅ ምንም ነገር አይመስልም ሰው ሲጨነቅ ነው እሱ የሚያስጨንቀው ራሱ ሲጨነቅ ለሰው ይታያል ብሎ አስብም። ብሩኬ እዚጋ ማለት ነው። ነገር ግን ብሩኬ ጥፋተኛ ነው የሚልበት ቦታ አለኝ እኔ በበኩሌ ማለት ነው። በጣም ጥፋተኛ ነው የሚልበት ቦታ ነገሮችን ቆም ብሎ ማሰብ አንደኛ ነገር መሮጥ ሳይሆን ለምን እንዲ ያደርጋችሁ ሀይሚ ብሎ የሆነ ነገር ተረጋግቶ ማሰብ የዛኔ ማለት ነው መሄዱን ትቶ መኪና ውስጥ ቁጭ ብሎ ለአስር ደቂቃ ለአምስት ደቂቃ ቁጭ ብሎ ከዛ በኋላ ወደ ራሱ ከተመለሱ በኋላ ቆሞ ማውራት ይቻላል እኮ ለምን ሁሌ ማሮጥ ማለት ትንሽ ስሜታዊ ሲሆን ሩጫ ይሄ ነገር የብሬ ነው ምላችሁ አንድ ቀን ይጎዳል እሷም ትጎዳለች እሱም ይጎዳል ለኖረና ተደናለሽ እንድትኖሪ ለእኔ ነው ሳይኖረኝ ሁሉን ለአንቺ የሰጠው በሰላም ረክቼ በደስታ ይኖራለሁ። የማልቀየረው የማለውጠው ላንቺ ያለኝ ፍቅር ቃላት የለኝም ግን አብሮኝ ይኖራል አንቺ እስከ መቃብር የማልቀይረው የማለውጠው ላንቻለኝ እኔ ፍቅር ቃላት የለኝም ግን አብሮኝ ይኖራል የአንቺ ውለታ እስከ መቃብር